ነጅምዲን ማሻላ። ኬት ነው? እዚሁ ከወልቂጤ ነው። ማሻላ። እንዴት ነው ለኢባዳ ዝግጅት ምን ይመስላል? ከረመዳን ጋር ተያይዞ ወልቂጤ ላይ ያለው ድባብ አልሐምዱላ። አሁን ላይ ያለ እንትን ደረጃ ጥሩ ነው ብዬ አስባለሁ። አንዳንድ ለውጦች ኖራሉ። ሆነም ቀረ ያው ከኛ ላይ ብዙ ነገር ይጠበቃል እንደ ወጣቶች፣ እንደ ማህበረሰብ እና ብዙ ነገሮች ይቀርቡብናል ለዲናችን። እንደ ድሮ አሁን ሰሃባዎች የተመለከተ ለዲናቸው እንዴት ታግሎ ውጤት እንዳመጡ ስናይ በዛ በዛ አንጻር ብዙ ወደ ኋላ የተመለሱ ነገሮች አሉ እና እሱ ምንድን ነው በአንዳንድ ምክንያት ደግሞ ምክንያት ሆነ ወደ ቅራት ወደ ዲን ወደ አንዳንድ እልም የምንመለስበት ነገሮች ምክኛት ይኖራሉ። በዓመት አንዴ ይሄ በረመዳን በተመለከተ ሰው በአንዳንድ ብዙ ነገር ጊዜውን ያሳልፋል። በጫት በአንዳንድ ነገር ዱአ ምናምን በየቦታ ማለት እችን ወር ደግሞ ለውጥ ውጤት ለማምጣት ከአላህም ዘንድ ከሁሉም ዘንድ ውጤት ለማምጣት እቺን ወር ከሁሉም ነገር ነፍስያውን ያዝ በማድረግ ወደ መስጊድ ገብቶ ቁርአን እንዲቀራ መልእክት አሳልፋለሁ። ቁርአን ዋና ተግባር ነው፣ አላህ የሚፈልግብን ከሁሉም ተግባር ስለሆነ ነው። ወደ ኢልም ሰዎቹን ወጣቱም እንዲገባ፣ ወደ ዲን እንዲገባ ለውጥ ለማምጣት ዱንያና አኸራ ዱንያችንም አኸራችንም ለመሸመጥ እኛ ጥረት ማድረግ አለብን። እኛ ሰበብ ማድረስ አለብን። ትልቁ ነገር ምስኪኖች አሉ፣ ድሃዎች አሉ። እነሱን ታሳቢ በማድረግ ያም ለምሳሌ ትልቅ መልዕክት ነው ኦስታዝ ቃሲም ያስተላለፉልን ማለት ነው። እና ድሃም እንዳለ ባለ ሀብትም አለ፣ እና በሀብቱ ደግሞ አላህ ዘንድ ይጠየቃል። እውነት ነው ኬት አመጣ፣ ወዴት አደረስክ፣ በምን አዋልክ የሚለው ነገር ጥያቄ ይመጣል። እነዛ ባለሀብት ደግሞ ለምስኪን ድሃዎች እንዳይጨናነቁ በረመዳን ስጋት እንዳይሆኑ ዘካም በተመለከተ ብዙ ነገር አስተዋጽኦ ማድረግ ይችላሉ እና እኔ ትልቁ ነገር መስጊድ ገብቶ ዱአ በማድረግ እዚህ እቺ ወሯን ብቻ ተግባር ላይ ቢያሳይ ከአላህ ጋር ቢገናኝ ብዙ ለውጦች ይመጣሉ ብዬ አስባለሁ። እና አገራችን ወደኋላ የቀረችበት አገራችን በዲን በተመለከተ ብዙ አገራቶች እኮ በአንዳንድ ነገር እያየ ነው። በፊልም በአንዳንድ ቁጭ ብለን ስለሌላ አገር ሀገር እየተመለከት ነው ለዲናቸው ብሎ ምን ያህል እንትን ተጎቶ በጦርነት ዋጋ ህይወታቸውን መስዋዕት እንደሚያደርጉ እያየን፣ ያንን ደረጃ ግን እኛ አልደረስንም። ህይወታችንም ለዲን ብለን መስዋዕት ማድረግ እሱ ደረጃ አልደረስንም። ዋና ከራስ ስለሚጀምር እኛ ቀጥ ብለን ወደ አላህ ተመልሰን ከህይወታችን ጋር ወደ አላህ በመመለስ ያንን ደረጃ በአላህ ፍቃድ ልንደርስ እንችላለን ብዬ አስባለሁ። ትልቁ ነገር አደራ ሚለው ወደ ቁራን እንግባ፣ ወደ መስጂድ እንግባ። ጊዜያችን እንዳጊዜያችንም ደግሞ እየሄደ ነው። የኡመትል ሙሐመድ ዓለይሂ ሰላቱ ወሰላም እድሜው ሰባ ስልሳ አምስት በላይ አይሆንም ይላል እና ሰዓት እየሄደብን ቀጠሮ እቺ ሞት ደግሞ ቀጠሮ ተናግሮ አይመጣም። መሄድም አለ እዚህ ያለችን ጊዜ ረመዳን ያለችን ጊዜ በድንገት እዚች በዚች ወር ደግሞ መጠቀም ያልቻለ ሰው መቼም ደዩስ ነው ብሎ ያው መልእክተኛችን እንትን ብለዋል፣ ዐለይሂ ሰላቱ ወሰላም እና በንቃት ማህበረሰቡን በንቃት እና በወኔ ወደ ዲን እንዲመለስ ይህችን ታሳቢ አድርገን ሙሉ በሙሉ ወደ ዲን እንዲመለስ በአዘጋጀ እንትን በዝግጅት የተመለጽ መለከተ እኛ ውስጣችን ለአላህ ለዲኑ መዘጋጀት ነው እንጂ፣ አሁን ለምሳሌ ረመዳን መጣ ሲባል ወር ሳይደርስ ኢኮኖሚው ሌላ፣ ሾርባውም ያሳስበዋል፣ ምን ላዘጋጅ፣ ምን ፍራፍሬ፣ እዚህ ባዳው ላይ ትኩረት ነው። ትልቁ ነገር የአላህ እንግዳ መቶብኛል። ይህንን እንግዳ በምን መልኩ በምን ጥበብ ላሳልፍ የሚለው ነገር ሊያስጨንቀውና ሊያሳስበው ይገባል እንጂ ስለ ጎሮሮ ነገር ስለ አንዳንድ ነገር ረመዳን አንዳንድ ነገር የሚያሳልፍ ስለ ምግብ ነገር በተመለከተ ሊያስጨንቀው አይገባል። ፍክረን እንሻአላህ እዛ ከላ ከር። እናመሰግናለን። በመጨረሻም አንድ ጥያቄ ልጠይቀ ረመዳን በሂጅራ አቆጣጠር ስንተኛው ወር ነው? 1446 ላይ ረመዳን ዓመተ ምረቱ ሳይሆን፣ ረመዳን ስንተኛ ወር ነው? ቁጥሩ እኛውም መስከረም፣ ጥቅምት ዳር እንሌለን፣ ልክ በሂጅራም ረመዳን ስንተኛ ወር ነው? አሁን ታሳስ ነው እንትን በአረበኛ አቆጣጠር ሾክረነሽ፣ ጀዛከላህ እናመሰግናለን። አሰላሙ አለይኩም ወራህመቱላህ። በቅድሚያ ስማችሁ እንተዋወቅ። ሶትክ ዘመን መሐመድ። ማሻአላህ ኬት ነው? ቆልቂጤ። ማሻአላህ እንዴት ነው ረመዳን ሲመጣ እንደው ምን ትዝ ይላችኋል? ረመዳን ሲመጣ ሰው እስላማዊ አገር ስለሆነ ብዙ ነሻጣዎች አሉ። የተለያዩ ጉዳዮች ላይ ሰው በእጅብ ብሎ መግባት ይታያል። በመሀል ደግሞ መቀዛቀዘ የመሰሉት ነገሮች ይታያሉ። መጨረሻ ላይ መጥፋትም የሚከሰትበት አጋጣሚ አለ እና በርታ ብለን ወደ ኢባዳ ብንገባ የተሻለ ይመስለኛል። ማሻላህ እንደው በመጨረሻም ለወልቂጤ ወጣቶች ምን መልእክት ያስተላልፋሉ? የወልቂጤ ወጣቶች፣ ማሻላ ያው አብዛኛው ወልቂጤ መሀል አካባቢ ሙስሊም ይበዛል እና ማሳሰበው ነገር ምንድን ነው? ከቤት ለሰላት ብለው ይወጡና ተራዊን እንሰግዳለን ሸን እንሰግዳለን፣ ብለው በተለያዩ አቅጣጫ መጫሀት በሌላም በሌሎች ነገሮች ያሳልፋሉ። ቤተሰብ ግን ሰግዶ ይመጣልኛል ብሎ ይላል። ይህን ነገር ቢቻል ከዚህ ጉዳይ ላይ ትንሽ ራቅ ቢሉ የተሻለ ነው ብዬ እገምታለሁ። መልክቱ ደርሷል። ጀዛኩሙላሁ ኸይር። እንደው በመጨረሻም አንድ ቀለል ያለች ጥያቄ አለኝ። በሂጅራ አቆጣጠር ስንተኛ ዓመተ ሂጅራ ላይ ነው ያለ? ነው አሁን 14 46። አላሁ አክበር ማሻአላ፣ መልካም ረመዳን። ሽክረን ስምም አለበል አዩብ፣ ስንት ዓመት ነው? 14 14 ስንት ያክፍል ነው? ረመዳን ጾም አለ? ሙሉ 30 ነው። አምናም ጾም አለ? ማሻአላ። ዘንድሮስ ይከብዳል? እንዴት ነው ረመዳን? ለጓደኞች መልእክት አስተላልፍላቸው እስቲ አንተ ትምህርት ቤት ላሉት ሁሉ ጮክ በላ። ሁላችሁም ማሻአላህ፣ ጥያቄ ልጠይቅ። ቀላል ነው ከባድ ቀላል? እሺ ስናፈጥር የምንለው ዱዓ ምንድን ነው? ከብዳን ልቀይር። እሺ አርካኖ ልኢማንን ንገረኝ። ይሄ ኢማን ማዕዘናት የእስልምና ማዕዘናት ነው። ሰላት ተስተውሰው ሹክራን። እናመሰግናለን የተወደዳችሁ ተመልካቾቻችን፣ ዘውትር በዚህ ሰዓት ሁልጊዜም እናንተን ጠብቃችኋለን። በቤታችሁ ሆናችሁ የምትከታተሉን፣ በቢሮችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን እንዲሁም በመንገዳችን ላይ